እንዲሁም ከእርሱ ማንነት ጋር እንተባበራለን፣ ከክርስቶስ ሞት ጋር እንተባበራለን። አሮጌው ሰዋችን ከክርስቶስ ጋር ተሰቅሏል። በጥምቀት ከእርሱ ጋር እንቀበራለን። የተወደዳችሁ ቅዱሳን የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ክብር ለእግዚአብሔር ይሁን። በዮሐንስ ወንጌል ጥናት በምዕራፍ 19 ውስጥ ነው የምንገኘው። እስከ ቁጥር 37 ያለውን ተመልክተናል ባለፈው ሳምንት የጌታችን የኢየሱስ ክርስቶስን የመስቀል ላይ ሞት ነበር የተመለከት ነው። የጌታችን የኢየሱስ ክርስቶስ የመስቀል ላይ ሞት የተፈጸመው ማንም ስለቻለ አይደለም፣ ወይም አይሁድ ስለፈለጉ፣ ሰዎች ስለቻሉ አይደለም በእግዚአብሔር በቀደመው ዕውቀቱና ሐሳቡ መሠረት የተፈጸመ ነው። ስለዚህም ራሱን አሳልፎ ሰጣቸው። ነፍሴን አነሳት ዘንድ አኖራት አኖራታለሁና ብሎ እንደተናገረው ነፍሱን ያኖራት ራሱ ነው ያነሳትም ራሱ ነው እና ተፈጸመ ብሎ ራሱን አዘንብሎ ነፍሱን የሰጠው እርሱ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ኃጢአታችን እንደ ሞተ ነው የሚነግረን። ዛሬ በመስቀል ላይ የሞተው ያ ጌታ ኢየሱስ ክርስቶስ ደግሞ በክብር እንደተቀበረ እናያለን። ዮሐንስ ወንጌል ምዕራፍ 19 ከቁጥር 38 እስከ 42 ያለውን አነበዋል። ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማቴያስ ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ፤ ጲላጦስም ፈቀደለት። ስለዚህም መጥቶ የኢየሱስን ሥጋ ወሰደ። ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ መቶ ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ከፈኑት። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህ መቃብሩ ቅርብ ነበርና ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ አኖሩት ይለናል። ክብር ለእግዚአብሔር ይሁን። አስገራሚ ነገር ነው። ጌታችን ኢየሱስ ክርስቶስ የሞተው በውርደት ሞት ነው። ለሞትም፣ ያውም የመስቀል ሞት እንኳ የታዘዘ ሆነ ይለናል። ሲቀበር ግን የተቀበረው በክብር ነው። ይሄም ቀደም ሲል በነቢያት መጽሐፍት የተጻፈው ይፈጸም ዘንድ ነው። በትንቢተ ኢሳይያስ ምዕራፍ 53 ላይ እንደዚህ የሚል ቃል እናነባለን። ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር ይለናል። ስለዚህ ጌታችን ኢየሱስ ክርስቶስ በሞቱ ምንም እንኳን በመስቀል ላይ የተቆጠረው ከአመፀኞች ጋር ቢሆንም በሚቀበርበት ጊዜ ግን ማንም ባልተቀበረበት በአዲስ መቃብር፣ ከድንጋይ በተወቀረ መቃብር ሲቀበር ነው የምንመለከተው በጣም የሚያስገርም ነገር ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ እንደዚህ